ሀኒቾ በጓደኛዋ ጽዮን በኩል ከባድና ያልጠበቀችው የህይወት ፍጻሜ አጋጠማት። ቤተሰቡ በሙሉ ያልጠበቁትና አስደንጋጭ ሀዘን ገብቶባቸዋል። አቶ ኖላዊ የዘላለም ጸጸትና የዘላለም እሳት በሆዱ ተሸክሞ ቀረ። ምን ነው ምን ነው ምን ነው ምን ነው? ሁሉም ቀርቶብኝ ወደ አገሬ ደሴ ልጄን ይዤ እጄ ቢሆን ኑሮ በገዛ እጄ ልጄን በላኋት እጄን አጣኋት እያለ እየቀወጠው ይገኛል። ወይዘሮ ሜላትም ለአስራ ስድስት አመት በሙሉ እናትና ልጅ ተለያይቶ መላው ቤተሰቦች ሽን አግኝተሽ ደስታ ሽን አጣጥመሽ ሳት ጨርሺ ምን አይነት ጉድ በልጄ ላይ ደረሰብኝ እያለች እየቀወጠችው ትገኛለች። እህትና ወንድሟ ከሚባለውን በላይ በሀዘን ስብርብር ብለው ቀሩ። የሴት ጓደኛ አንዳንድ ጊዜ አሳልፎ ለክፉና ለመጥፎ እንደሚሰጥ ከጽዮን አይተናል። ሀና እዝራን ማፍቀር የለባትም ነበር። ማፍቀር የነበረባት እጅግ በጣም የሚወዳትና የሚሳሳላትን አሴርንትታ ወደ እዝራ የሄደች ጊዜ ነገሩ ተበላሽቷል። ጽዮን ደግሞ ለረጅም ጊዜ እዝራን እንደምታፈቅረውና እንደምትወደው በተደጋጋሚ ነግረዋለች። እሱም ደግሞ አጠገቤ ላይሽ አልፈልግም ብሎ የመጨረሻ ማስጠንቀቂያ ሰጥቷት ነበር። ሆኖም ግን ሀና በመካከል ገብታ እዝራን የግሏ ስታደርግ ጽዮን ከሚባለው በላይ ተናደደች። ተናደደችና ተቃጠለችና። ጽዮንን የሚወዳትና የሚያፈቅራት ደግሞ ቅዱስ ነበረ። ቅዱስ አሁን ላይ ታስፈልገኛለህ። እውነት ወንድነትህን እንድታሳየኝ እፈልጋለሁ። ለእኔ ያለክን ቦታ ማየት እፈልጋለሁ ብላ ስታጨናንቀው ረጺ በእናትሽ ንገሪኝ፣ ምንድነው አንቺን የሚያስደስትሽ ነገር? ምንም ይሁን ምንም ላደርገው እችላለሁ ብሎ ሲል ሀናን እንድትገልልኝና ከዚህ ምድር እንድታጠፋልኝ እፈልጋለሁ ብላ ትእዛዝ ሰጠችው። ቅዱስም ደግሞ በጣም ደነገጠና እንደጺ ሰው እኮ መግደል ቀላል አይደለም፣ በጣም ነው የምፈራው። እኔ ደግሞ ይሄን ላደርገው አልችልም። ሌላ ነገር ብትይኝ አደርጋለሁ። ምንም ፍቅር ቢሆን እሷ ልጅ ደግሞ ምንም ያደረገችው ነገር የለ። እንዴት ይሄን ትይኛለሽ? ብሎ ተናደደ። እንግዲህ እውነቱን ልንገርህ ቅዱስ፣ ከአሁን በኋላ ፊት ለፊቴ ጽዮን እያልክ ብትቆም ህይወትህን ብጥቅጥቅ አድርጌ ላሞራ ነው ምሰጠው፣ ብላ ስትለው ተናደደና፣ አስብበት። ከዛ ይሄን ውሳኔ እንደምታደርገው እርግጠኛ ነኝ። ከዛ በኋላ ደግሞ እኔ እናንተ አብረን የመኖር እድላችን ሰፊ ይሆናል ብላለች። እሷ የምትፈልገው ቅዱስን ፈልጋው ሳይሆን ሀናን አስገድላ ከእዝራ ጋር ህይወቷን ለመቀጠል ነው። ቆይን የምለው ጽዮን፣ አንቺ ስታስቢው ሀናን አንቺ እንደገደልሻት ቢያውቅ እዝራ ከአንቺ ጋር ህይወት ይቀጥል ይመስልሻል? ያስተሳሰብ፣ ባዶ ይላችኋል። ይሄ ነው። እና ሀና እና ሰላምዬ የልብ ጓደኛ ነበረች። አሁን ግን በሀና ፍቅር ቀንታ ሀናን ለመግደል የወሰነችበት መንገድ በጣም አነጋጋሪ ነው። ወይዘሮ ባዩሽ ከእስር ቤት ወጣች። ጦርነቱ ቀጠለ። ወይዘሮ ሜላትንም የምትፈልገው ሰባራ ሳንቲም ሳይሆን መስፍንን የግሏ ማድረጓ ነው። ያሳዝናል። ሜላትም እስር ቤት ሂዳ ባዩሽን ከጠየቀቻት በኋላ ሜላት፣ እኔ አንቺን አምስት ሳንቲም አልፈልግም። እስካሁን ድረስ ብርሽንም ድርጅትሽንም ልጆችሽንም ሳሳድር ኑር ያለሁ አሁን ግን የኔን የሆነ ውድ ነገር ስለወሰድሽ መስፍን ነው የምፈልገው ብላ አለቻት። ሜላትም ከዛ ከእስር ቤት ጠይቃ ከተመለሰች በኋላ እጅግ በጣም አሳስቧትና ግራ ተጋብቷት የምትወስነው ነገር ለሀንቾ ስታማክራት፣ ሀና ደግሞ እማዬ ይሄን ነገር ብቻሽን ማብሰልሰል የለብሽም። አባዬን ለምንፈልጋው ነው ራሱኑ ባዮሽ እንደዚህ አለችኝ። ችግራችሁ ምንድን ነው ግንኙነታችሁ ምንድን ነው ብለሽ ብትጠይቂ መልስ አባዬ ጋር ልታገኝ ትችያለሽ ብሎ ነገረቻት። በጣም ጥሩ ነው። አሁን እንግዲህ ወይዘሮ ሚላት ቆርጣ ከባዮሽ ጋር ጦርነቱን ልገጥም ተነስታለች። አቶ የባዩ ሰውዬ ያስወጣት ሰውዬ እና ባዩሽም ደግሞ አብረው ለመስራትም ተስማምተዋል። እርግብ በህይወት እንዳለች ተረድታለች። እርግብ የሄደችው ወደ ቤተሰቦቿ ዘንድ ነው። ይህንን ነገር ደግሞ ስታዋርዳት ባዩሽ ቤተሰቦች ጋር እጠላለሁ፣ ማንም ሰው ብሎ አያየኝም፣ እርግብ መወገር ነበረባት እያለች ስትለው ነበረ። ሰላም፣ ሰላም፣ ሰላም፣ ውድ የተከበሯችሁ የሌላየ ቤተሰቦች እንደምን አላችሁልን? ቻናሉን ላይክ ሰብስክራይብ እያደረጋችሁ አበረታቱን። እጅግ በጣም ተወዳጅና በጉጉት የምንጠብቀው የኖላዊ ድራማ እንደ ቀጠለ ይገኛል። ሀና ያላሰበችውና ና ያልጠበቀችው ከባድ ችግር ገጠማት። የጽዮን ፍቅረኛ የነበረው ወይም አሁን ላይ እያፈቀራትና እየወደዳት ያለው ቅዱስ ይደውልና ሀና ባለፈው ጽዮንን እንዴት እንደምወዳትና እንደማፈቅራት ታውቂያለሽ። ክፍተት ፈጥረን ያረጋጋሽን አንቺ ነበርሽ። የኮሌጁ ተማሪ እኔና ጽዮን አንድ ላይ ሆነን ስናይ ሌላ ነገር ይመስላችኋል። እባክሽ አሁንም ከጽዮን ጋር ከባድ ነገር ተፈጥሯል እና መተሽ እንድታረጋገኝ ይፈልጋለሁ ብሎ አዘዛት። ሀናም ደግሞ እንዴ ቅዱስ፣ እኔ ሌላ ቦታ ነኝ። ተዛ ስመለስ መንገዱን እየሸኘኸኝ ልንገናኝ እንችላለን፣ ብላለችው እሺ ስልክሽን እጠብቃለሁ አለ። ሴት የላከው ሞት አይፈራም የሚባለው ነገር ቅዱስ ለጽዮን ሲል አንዳች የሚያክል ቡለኬት ድንጋይ ይዞ ከሀና ጀርባ እየሄደ ይገኛል ማለት ነው። ሀናም ደግሞ በተደጋጋሚ ስልኩን ስትደውልለት እዛው ፊት ለፊት እያያት ስልኳን መዝጋት ይጀምራል። በመጨረሻ አካባቢው ሰው አለመኖሩን ሲያውቅ ወደፊት ሂጂ ወደ ኋላ ሄጂ እያለት ቴክስት ተጻፈላት። ይሄም አንድ ነገር ነው አለችና ና ሀና ወደፊት እየተደናበረች ስትሄድ እሱ ደግሞ ከኋላ እንዳች የሚያክል ቡለኬት ታንስቶ አናቷን ሲላት ዲፍት ትብላለች ማለት ነው። ሜላት ከባድና አልጠበቀችው ሀዘንና ያጋጠማት አሁንም እንግዲህ ይህን ነገር ያደረገችው ወይዘሮ ባዩሽ በዋስ ተፈታለች እያለች ለእናቷም እየተናገረ ነበር። እናቷም ደግሞ በድንገት መታ በር ላይ ስትደርስ ድንብላልን ስታገኛት እንዴ፣ የኔ ልጅ ወዴት እየሄድሽ ነው? እማማ መታዋል እንዴ? እያለች ሰላም እያለቻት አዎ፣ ምን ነው ተደናበርሽ? ወዴት ልትሄጂ ነው? እያለች ስትላት አይ፣ እዚህ የታመመ ሰው ነበርና ልጠይቅ ልሄድ ነው አለች። በቃ አንቺ ሄጂ፣ እኔ ደግሞ እዝህ ይሆናለሁኝ። ምክንያቱም ተከትሌሽ መሄድ ሲገባኝ የታመመን ሰው በጊዜ መጠየቁ መልካም ነው። በይ ሜላት ትሳመጣብሽ ቶሎ ተመለሽ ብላ ሸኘቻት። እማማስቴርም ማስቴርም ሳሎን ላይ ቆጭ አለች። ና ሜላት ተከትላ ስትመጣ ወይ ጉድ! አይ ሜላት በጣም የሚገርምና የሚደንቅ ነገር ነው። እንዴ፣ እማዬ እንዴት ድንገት መጣሽ? ሰርፕራይዝ በቃ ማድረጋይ፣ አንተን አይልሽም እንዴ፣ ለክፉም ለደጉም መጣሁ ብለሽ ብትደውይ ምን ትሆኛለሽ? አለቻት። እንዴ፣ እኔ ልጅ ምን ነው ከውጭ ሀገር የመጣሁ እኮ አስመሰልሽ። እዛው ሀገር ውስጥ ተቀምጬ ሰላም ተከትለው አወጡ በኋላ፣ የት ቆይተሽ ነው ብላለቻት። እባክሽ ባዩሽ በዋስ ተፈታች አሉ። በጣም ይገርማል። እኔ እሱ ነገር በጣም አሳስቦኛል አለች። አየሽ ሜላት መቼም ልጅሽና ደግ አረገችሽ ለማለት አንጀቴ የማይፈቅድም። ለማንኛውም በደንብ እስከምታገግሚ ድረስ አትውጪ፣ እቤትሽ ተቀመጪ፣ ራስሽን ሁኚ። ድሮም ቢሆን ጓደኛ አድርገሽ ትትጃት ታይ ይችሬ ጥሩ አይደለችም፣ ከባድ ሰው ናት እያልኩ ስልሽ ነበር። እናማዬ ወደኋላ ኋላ በፀጸት እየጎዳሽ ነው። አሁንም እኮ መንቃቴ በጣም ጥሩ ነው እኮ ብዙ ነገር አሳጥታሻለች። ስለ ባዩሽ ካነሳሁኝ ሰዓቱም ጊዜው ምኑም አይበቃኝም! አሁንም ቢሆን ከእሷ ጋር ያለሽን ከእሷ ጋር ያለ ግንኙነትሽን ብታቋሚ ይሻልሻል አለቻት። እሽማዬ አሁን እንኳን ጫን ያለና ከባድ ነገር ነው የመጣው እያለች መጨናነቅ ጀምራለች። ሀኒቾም እንግዲህ አያቷ ጋር እማማስቴር ጋር አብራተኝታ ተኝታ ከእዝራ ጋር እየተጀናጀነች ና እያወራች ሳለ እማማስቴር ደግሞ ጮለቅ ብላ ዓይኗን ገልጣ ስታያት ሀንቾ ጅንጅ ላይ ናት። በጣም ገረማት ና ተደነባበረች። ሀና እዝራ የጻፈው ቴክስት ከልቧ አሳቃት ና ከት ብላ ስትስቅ፣ እንዴ ምን ሆነሽ ነው በዚህ በደረቀ ሌሊት አትተኝም እንዴ የኔ ልጅ፣ ራያንቺስ የከፋ ነው እያለች አለቻት። እንዲ አያቴ ሳኩ እንዴ አወራሁ እንዴ ምን አለኝ? በቃ የምትሆነው ግራ ገባት፣ እንደማፈርም አደረጋት። ስሜኔ ልሽ አሁን እኮ ጊዜው ና ሰዓቱ ነው እና ከጥሩ ዘር ላይ እንድተቀላቀል ሻምናለሁ። የእኛ ቤት እንደሆነ የተኳለ ኩል የመሰለ ቆንጆ ነን እንደምታየው። የአንቺሳ እንዴት ነው ልጁ? የት ነው የት አካባቢ ነው ምንድን ነው? እያለች መጠየቅ ጀመረችን ማማስቴር ከዛ አራያቴ እንደምታስቢው አይደለም ምንም የተፈጠረ ነገር የለም። እያለች መደናበር ጀመረች። ተይ እንጃቷሽ የኔ ልጅ በአይኔ እያየውሽ እንደዚህ እያሳቀሽ እንደዚህ እንቅልፍሽናተሽ ቁጭ እያልሽ እያለች አጣሁ እንዴ ቸዋለኝ እንዴ አወራኝ እንዴ እያለች እንደ ርግብ መደናበር ጀመረች። ና በደናደሪ ምን አይነቱ አጉርናት ደም አሁን ጊዜው እኮ እውነት ነው። ምን እንደዚህ የሚሽኮረር መምበትና የሚታፈርበት ጊዜ ነው እንዴ ብላ እማ ማስቴርም ወደ ምኝታዋ ተኛች። ድም ብላል። እንግዲህ ጊዜዋንና የወይዘሮ ሚላትን ምግብ እየወሰደች ተምቹን እየቀለበች ነው። ከተምቹ ጋር ደስ የሚል ጊዜ እያሳለፈች ነው። ድም ብላል። ከምንም በላይ ተምቹን በጣም ወደዋለች፣ አፍቅረዋለች። ጸጉሩ ቆሻሻ ሆኖ ውሃ አለበት ቦታ ላይ ተቀብላ እሱን ውሃ እየደፉ እየተጫወቱ ውሃ ያሰጠቻቸው ሴትዮም ወይ እንዴት ያምርባችኋል! በጣም ደስ ትላላችሁ ብላ በመጨረሻ ጸጉሩ ላይ ውሃ እያደረገች ጸጉሩን ከታጠበ በኋላ ይዛ የሄደችውንም ምግብ ጥርግ አድርጎ በላ። ድን ብላል እኔ እርግብ ትታይ ተሄደች በኋላ ሴት ላልቀርብ ወስኜ ነበር። አንቺ ግን እንደዚህ ጎዳና ላይ እርቦኝ ተቸግሬ ከሰው ቤት ምግብ እያመጣሽ እየቀለብሽ ነው በዛ ላይ ደግሞ እኔ ምን ፈልገሽ ና ምን አስበሽ እንደሆነ ባላቅም በጣም አመሰግናለሁ ብሎ እጇን ሳም አደረጋት። ድንብላል እጇንም ስለ ሳማት በጣም ደስ ብሏት ወደ ቤቷ ሄደች። እቤት ስትሄድ ወይዘሮ ሜላት ደግሞ በደረቀው ሌሊት ወደ ድንብላል መኝታ ክፍል ስትሄድ ድንብላል ሆይት ቁጭ ብላ ከተምቹ ጋር ያሳለፈቻቸውን በትዝታ እያስታወሰች ምስጥ ብላለች። ከዛ በመጨረሻ ሜላትም ስሜ ምንድ ነው? በደረቀ ለሊት የሚያስገለፍጥሽ ድንብላል? የተፈጠረ ነገር አለ እንዴ? ዛሬ ውሎሽን የት ነበር የዋልሽው? የታመመችውን አክስቴን ልጠይቅ ህጅ ነው። አይደለም ድንብላል፣ እርግጠኛ ሁኜ የምነግርሽ የታመመ ሰው ልጠየቄ ሳይሆን ወንድ ጋር ውለሽ ነው የመጣሽው። አንድ እውነት ልንገርሽ፣ ማስጠንቀቂያም ልንገርሽ። እኔ ከማንም ጋር ብትውይ ጉዳይ አይደለም። ጊዜሽ ነው፣ እድሜሽ ነው። ልቆጣጠርሽም አልፈልግም ልጅም ስላልሆንሽ። ግን ዲቃላ ይዘሽ ብትመጪ የወይዘሮ ሜላት ሰራተኛ ዲቃላ መጣች እየተባለ መንደሩ እንዲሳለቅብኝ አልፈልግም። ለክብሬ በጣም የምጨነቅ ሰው ነኝ። ተጠንቀቂ እየሆንሽ ያለበት መንገድ ትክክል አይደለም ብላ የመጨረሻ ማስጠንቀቂያ ሰጠቻት። ድም ብላልም ደግሞ እንዴ ዲቃላ ዝም ብሎ ይመጣል እንዴ? ቆይ ተየ ምን ናለች? እያለች መደናበር ጀመረች። ድም፣ ብላል ወይዘሮ ሜላት ብትቆጣሽም ሀቅ አላት። እሷ ሳትፈቅድ ምግብ እየሰራሽ እየሄድሽ ጊዜ እያሳለፍሽ ነው ከተምቹ ጋራ ማለት ነው። ይሄ ለእሷ ሌላ ጥርጣሬ ውስጥ አስገብቷታል። እውነቱን ብትናገሪ ምንም ልትልሽ አትችልም ማለት ነው። ውድ የተከበራችሁ የሌላ ኤንድ የመሀመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። እጅግ በጣም አስተማሪና ተወዳጅ ድራማ ነው። በቀጣይ ፓርት እስከምንገናኝ ሰላም አሌኩም ወረህመቱላ ወበረካቱሁ።